የምንበላው ምግብ የምናስበውን ሀሳብ የምናስበው ሀሳብ ደግሞ መብላት የምንፈልገውን ምግብ እንደሚወስን ታውቃላችሁ። ለምሳሌ ጃንክ ፉድ የሚበሉ ሰዎች ጃንክ የሚያዘወትሩ ሰዎች ጃንክ ቲንከር ናቸው ማለት፣ ጥሩ ነገር ማሰብ አይችሉም። ከነሱ ውስጥ ጥሩ ነገር ሊወጣ አይችሉም። ዘ ሴም ቲንግ፣ ጥሩ ነገር የሚበሉ ሰዎች ጥሩ ሀሳብ የሚያስቡ ናቸው ሀሳባቸው ደግሞ ጥሩ ነገር እንዲያደርጉ ይወስንላቸዋል። መብላት ስንል ግን የግድ በአፋችን የሚገባው ነገር ብቻ አይደለም። በሁሉም የስሜት ህዋሳቶቻችን በአይናችን ምን ስናይበት ነው የምንውለው? በአፍንጫችን ምን አይነት ነገር ነው ስናሸት የምንውለው? በጀሯችን ምን ስንሰማ ነው የምንውለው? በእጃችን ምን ስንነካ ነው የምንውለው? በአፋችን ደግሞ ምንድን ነው መገበው ወደ አፋችን የሚገባው ነገር ወደ ቦዲያችን ምንድን ነው? እነዚህ ሁሉ ነገሮች ምን እንደምናስብ ይወስኑልናል። የምናስበው ነገር ደግሞ እንደገና ምን አይነት ምግብ ክሬቭ እንድናደርግ እሱን ይወስንልናል። ይመጋገባሉ። ስለዚህ ዋይዝሊ ምን መብላት እንዳለብን ቹዝ ማድረግ አለብን።